ወንድም እህት ቤተሰብ ስለሆነ አይደለም ከሀቀ ጋር ስትቆም ከሀቀ ጋር ነው። ማንም ጓደኛዬ ስለሆነ እንዲል አርግላት እንደዚህ ስለሆነች ልጄ ስለሆነች ልሸሽግላት ምናምን በዚህ ልክ መሆን የለበትም። ቆራናት ናቸው እና ያንን ተረድቻለሁ። ከዛ ውጭ ግን የሚያስጨንቅ ባህሪ አላቸው። ልጃቸውን እዛው ጋር ፍለቤት ተናገር እያሉ የሚያደርጉት አክቲ አርበተበት ቆንጂ የማዬ ተረጋጉ እያለች ቆንጂ የማዬ ተረጋጉ እያለች የምትለው እስኪ ጠፋት ድረስ እና የሆነ ነገር ማዳመጥ የሚባለውን ነገር አልቀዳባቸውም። ይመቻል የምትለው እስኪ ጠፋት ድረስ እና የሆነ ነገር ማዳመጥ የሚባለውን ነገር አልቀዳባቸውም። ይመቻቸው ለማንኛውም ናቸው በቃ እኔ በቂ ነው ከዚህ በኋላ የሌባ አተባባሪ ና በቃ እናትየው ሲባል እራሳቸው መስሚያቸው ትት ነው ጭራሽ። ምክንያቱም ተናገር አተዋሽ እያሉ ዝች አጠገባቸው ያለችውንም ልጅ ያፋልጣሉ ሲናገሩ አይታችሁ ከሆነ ስለዚህ፣ እንትን ይሆናል ማለት ነው። እንደዚ አይነት ነገር በድፍረት የሚናገሩ እናት እዚህም አጠገባቸው ብትሆን አሳልፈው ከመስጠት ወደኋላ አይሉም፣ ወደኋላ አይሉም እና ዞሮ ዞሮ አሁንም መሆን ያለበት ነገር ሀገር ቤት ያለው ፕሮሰስ እጅግ በጣም በጥሩ ሁኔታ እየሄደ ነው። በጣም መብረቁን ሳላደንቅ አላልፈም። በዚህ አጋጣሚ መብረቁ እያደረገ ያለው ተቸገሩ ሰዎች መጥተው ማለት እንደዚህ እንባቸውን እንዲናገሩ በግልጽ እንዲወጣ መረጃዎችን እያፈነፈነ የሚሄድበት ነገር እጅግ በጣም አሪፍ ነገርና የሚበረታታ ነው። ነገር ግን መብረቁ ጋር እሱ ቤት የታዘብኩት አንዳንድ የሚገቡት ሰዎች የሚገቡት ሰዎች የሚጠይቁትን ነገር ክፍተት አይችባቸዋለሁ አጠያቂ ማይችሉ ሰዎችን ሀራስ ለማድረግ የሆነን ነገር በትህትና ሄዶ መረጃን አውጥቶ የተበደለውን ሰው ማቅረብና የሚፈልጉትን ንግግር እየተናገሩ ሰዎችን እያሳነሱ መረጃ መጠየቅ ይለያያል። ብዙ ቤት ማልገባው ምን ለዛ ነው ሲሰድቧችሁ የቆዩ ሰዎች ቤት ገብታችሁ ምንድን ነው የምትጠብቁት? ተግባባ። እያየው ያለውት ቤቱን ማኔጅ የማድረግ ክፍተት ላይ ሰዎች የፈለጋቸውን እንዲያወሩ ነፃነት ይሰጣቸዋል። ያ ደግሞ ከታርጌት እንዲወጣ ያደርገዋል፣ የግል እንዲሆን ይደረጋል። ምክንያቱም ጉዳዩ ሆኔ መጨረሻ አካባቢ የሚወጣውት የዘር የሆነ መጥ፣ ኦሮሞ አማራ ምናምን እያለ ሲመጣ መልኩን ቀየረ ሳናቀው። ዝም ብለህ የሆነ ሰው ማይኩን ሲሰጠው የሚናገረው ነገር መስመር ይስታልና በዚህ ነገር ውስጥ አይደለም መቃኘት ያለባት። ማንም ይሁን ማንም የማህበረሰብ በቃ ግለሰቡ ነው ሌባ የሆነው። ማህበረሰብ ሌባ ሆኖ አያውቅም። ከየትኛውም ማህበረሰብ ውስጥ ሌባ፣ መልካም ሰው፣ አጭበርባሪ ብዙ ሰው ይኖራል። በዛ ልክ ነው እንትን መሆን ያለበት እና ያንን ነገር ነው የተረዳሁት። በዚህ አጋጣሚ የፌዴራል ፖሊስን ሳላመሰግን አላልፍም። እዚህ ያለው ፕሮሰስ እጅግ በጣም በሰፊው በፍጥነት እየሄደና ኬዞቹ፣ የሚፋጠኑበትን ነገር እንግዲህ ሰነድ የማጠናከር ጉዳይ እኛም እየሰራን ነው። ጎንደር ላይ ያሉ ሰዎች መምጣት ትንሽ የሚቸግራቸው ስለሆነ ወደ አዲስ አበባ ቸግራቸው ስለሆነ ወደ አዲስ አበባ ባህር ዳር ላይ ሄደው እያመለከቱ ነው። ሁሉም ፓስፖርታቸውን፣ የሚገርመው ነገር ፓስፖርታቸውን እንዳለ ተወስዷል። እሷ ጋር ነው የሚገኘው። እነዚህ ትሄዳላችሁ የተባሉት ወደ ውጭ ትሄዳላችሁ የተባሉት መቶ ሶስት ሰው አትሌት ከግማሽ በላዩ ፓስፖርቱ ተወስዷል። በፍጥነት ያወጣለ ብዙ ብር ከፍሎ ኤመርጀንሲ ያወጣለ ሁሉም ፓስፖርታቸው እጃቸው ላይ የለም። እና ካቻ እንዴት ነው እንደሚሆነ? ሰላም ነው በዛ ልክ ነው እንትን እየሆነ ያለው ሰው። አሁንም መጠንቀቅ ያለብን መልኩን እንዳይቀይር ነው መልኩን እንዳይቀይር፣ ሁላችንም ፓስፖርታቸው የት ነው አሁን? እነሱን ነው ፓስፖርታቸው የሆኑ ሰዎች ጋር አለ። ግማሹ የሆነ ቦታ ተልኳል። ግማሹን ግን እዚህ ሲያቀሳስሩ ያሉ ክስ የተመሰረተባቸው ሰዎች አሉ። እነዛ በህግ ተጠያቂ ይሆናሉ። እሷም ባትገኝ እነዚህ ነገሮች ለምን አደረጋችሁ ተብሎ በተባባሪነት የሚጠየቁ ብዙ ሰዎች አሉ። አንቺው እንዴት ነሽ እህት ዓለም፣ ሰላም ነው ወይ ሁሉ አማን? እንዴት ነሽ እህት ዓለም፣ ሰላም ነው ወይ ሁሉ አማን አለሽ ሶ በዛ ልክ ይሆናል ማለት ነው። ከዛ በተረፈ ሰሞኑን እንግዲህ በተለያዩ መንገዶች ስማችን ተጠርቶ ያው ሀሳብ አስተያየት ወር ደግሞ ለመጠየቅ የት ናችሁ ስንባል ነበር የት ናችሁ ስንባል ነበር። ምናልባት ቴዲ አዋሳ ያው ሌላ ቪዲዮ ሰርቷል። መጠየቅ ያለን ጠይቁን ብለን ቪዲዮ ሰርተናል እኛም ከቴዲ አዋሳ ንግግር የምረዳው ነገር ግን ኖርማሊ ቤት አዘጋጅተን ተብሎ የሆነ ሰው አካል ስም እየተጠራ ነበር። በዚህ አጋጣሚ ለቴዲ አዋሳ ከቻላችሁ ቆርጣችሁ ላኩለት። አይ ቲንክ እሱ የሚገባው ሌሊት ስለሆነ እኛ ስንተኛ ነው እንትን የሆነው ካናዳ ታይም ይለያያል። ለዛ ነው መገናኘት ያልቻል ነው እንጂ ራሱ ላይቦ ላይ ገብቼ ሪኩዌስት ልኬ ማውራት እችላለሁ። እና እንትን ነው እየሆነ ያለው ቴዲ የሚሰማኝ ከሆነ መጠየቅ ካለበት ራሱ በራሱ ቤት በክብር ጠርቶ መጠየቅ ነው ያለበት ብዬ ነው ማስበው። ከዛ ውጭ ግን እንትና ቤት እንትና እና እንትና ተጠያቂ ምናምን የሚለው ነገር ላይ በፍጹም አክሴፕት አላደርግም፣ ልክም አይሆንም። ስለዚህ ቴዲ መጠየቅ ከፈለግ እያንዳንዱን ሰው እያስገባህ ጥያቄ ያላቸውን ሰዎች እያስገባህ እንጠየቃለን፣ ግን በቤት ስርዓት ባለው መልኩ መደማመጥ ስለሚኖርብን ብዙ ሰዎች ከስር ያሉት ሪስፔክት ሰጥተው ማድመጥ ስለሚፈልጉ እውነትን ማወቅ ስለሚፈልጉ እያንዳንዱ ነገር በመረጃና በማስረጃ መጠየቅ ስላለበት በቤት ብታረገው ጥሩ ነው። ቦታ እናሳውቃቸዋለን። እንትና ቤት እንትና ቤት ሊሆን ይችላል የሚለውን ነገር አክሴፕት አላደርግም። በራስ ቤት ምጠራኝ ከሆነ አክብር ይመጣለሁ። ይህንን ማደርገው ለምንድን ነው? በአንድም በሌላ መንገድ የሚያከብሯችሁም የሚያውቋችሁም ሰው እንደዚሁም አዲስ የሆነም ሰው ደግሞ መረጃችሁን እንዲያውቅ ስለ እናንተ ማወቅ ያለበትን ልክ እንዲያውቅ አጭበርባሪም ከሆንኩኝ አጭበርባሪነት እንዲታወቅ ንጹሕ ሆኖ ደግሞ ስራውን የሚሰራ ሰው መሆኑን ማሳወቅ ከተቻለ በዛ ልኩ ማለት ነው። ከዛ ውጭ ብር የተላከላችሁን ታጭበረብራላችሁ የእንትናን የእንትናን እያላችሁ ስም የምትሰጡ ሰዎች አላችሁ። በመጀመሪያ ደረጃ ምናልባት ብዙ ብር ተልኮ በዜናዎችም የተሰራው የወንድማችን የፊራው ልትቻ ብር ነው። እኔ ደግሞ ከፊራውል ጋር የተነካካ ጉዳይ አንድ ብርም ለእኔ ልኮ አያውቅም። በእርዳታ ታሪኮች ውስጥ አንድ ብር ለእኔ ልኮ አያውቅም። ሶ ይህንን ከዛ እንድታወጡ ትፈልጋለሁ። በእኔ ጋር ቀጥታ እሱ የላከልኝ ወይም አድርስ ያለኝ ነገር አምስት ሳንቲም የለም፣ በእርዳታ ታሪኮች ውስጥ ከዛ ውጪ በእኔ አካውንት ብር ተሰብስቦ የሚያውቅበት ሁኔታ ድሮ ደፍተር ለሰዎች ስናደርስ ያንንም ደግሞ በቪዲዮ እያሳየን በዶክመንት እያሳየን ሪፖርትን በቴሌግራም እያደረግን እየጨረስን ክሊር እያደረግን እየወጣን ያሳለፍነው ነገር እንጂ ማንኛውም ቤት እኔ ታማሚ ሲረዳ የራሳቸውን አካውንት ለጥፈው እንጂ ተረድተው የሚሄዱት ከእኔ ጋር ተያይዞ በእኔ አካውንት የሆነ ነገር ምንም ነገር የለም። ተግባባን። ከዛ ውጭ በሆነ አጋጣሚ ላይ ከወንድማችን ፊራ ሁለተቻ ጋር ተጣልተናል፣ አሁ ተጋጭተናል እንደምታቁት እንግዲህ ብዙ ነገር ተነስቶ ማለት ነው። ሁልጊዜ ጊዜ እየተጠበቁ እነዛ ነገሮች እንዲነሱ ስለሚፈልግና ቴንሽን ስለሚሆን ነው እንጂ ብዙ ጊዜ ሶሉሽን ተሰጥቶት የተነጋገርንባቸውን ጉዳዮች እንደ አዲስ ይመጣሉ። ሶ የተቀያየምንበት ክፍተት የነበረበት ጊዜ አለ። ያንን ግን ሶሪ ሶሪ ተባብለን አልፈነዋል። ምናልባት ጥያቄ ያለኝ ጥያቄ ያለኝ እኔ ጥያቄ ያለኝ እኔ አሽሙር በጣም ከሚወዱ ሰዎች መሀል ቀጥቶ መናገር የሚችልባቸው ነገሮች ቢመጡ ጥሩ ናቸው። የተደባበሰ ነገር ልክ ስለማይሆን የተደባበሰ ነገር ልክ አይደለም። ለምን መሰላችሁ? ለምሳሌ አንድ ንግግሩ ላይ ቪዲዮ ኦልሬዲ ሲቀረጽም ምንድን ነው እሱ፣ እኔ እንደ አረብ ሀገር ሰዎች አስክሬን ብዬ ዘመናዊ ድር አቋቁሜ እንትን አላደርግም፣ ላጭበረብር አልሄድም። ሰጪ ነኝ እንጂ ተቀባይ አይደለሁም። ሁልጊዜ ይሄ ሞቶ ነው ያንን ነገር ይለዋል ሁልጊዜ ሰጪ ነኝ ልጠየቅ አይገባም። ነው ነው እኛ ደግሞ ሰጪ ስትሆን በደቦች ላይ መቀለድ ልክ አይደለም። ነው ሚዲያው ላይ መተቃል የምትገባው ራስህ ከሆንክ ብትሰጣቸው ጥሩ ነው። በደሃ ላይ መቀለድ ልክ አይደለም። ያ ሰው ችግሩን ይዞ ሌላ ሰው እንዳይረዳ እሰጥሃለሁ በሚል ተስፋ አግኝቷል በሚል ተስፋ የሆነ ሰው ችግር ላይ ከሚወድቅ የራስህን ነገር ነው። ቃል ስትገባም እሰጣል ያልከው ከራስህ ነው ግን ሳትሰጠው ስትቀር ያ ሰው ይጎዳል። ኦልሬዲ ሌላ ሰው እንዳይረዳ በራ ትዝጋ ነው። ይህ ትክክለኛ መንገድ ነው መሆን ያለበት። ምክንያቱም ደሃ ስለሆነ ብቻ ሰንበዲ ስለሚሰጠው እሱ በሰጠው ልክ የሚባል ነገር የለም። ሚዲያው ላይ ተመጥቶ እኔ አደርጋለሁ ካለ ያንን ነገር ማድረግ አለበት ማንኛውም ሰው ማድረግም አለማድረግም መብቴ ነው ለማለት ሚዲያው ላይ መግባት አልነበረበትም። እሰጣለሁ ብሎ መምጣት የለበትም። ማንም ሰው ማለት ነው። ምክንያቱም አንዳንዴ ደሃ ሲባል መቀለጃ ይሆናል። የሚያናድደኝ ነገር አንዱ አንዱ የሚያናድደኝ ነገር ምንድን ነው ሬሳ እንትን ለማለት እንትን ለማለት ብሎ አሽሙር የተናገረው ጀስት ከአረብ ሀገር የምንሰራው እኛ ነን እህቶቻችንን አስክሬኖች የምንቀበለው የምናበረታው ለችግራቸው የምንደርሰው እኛ ነን። በቀጥታ ይህን ይህንን ነገር እንዲህ የምታደርገው ለምንድን ነው ብሎ ፊት ለፊት መጠየቅ ይቻላል። አሁን ጉዳዩ የሚገናኘውንም አሁን ጉዳዩ የሚገናኘውንም አይገናኘውም አንድ ላይ አምታቶ ድብልቅልቅልቅልቅ አድርጎ በቃ ሰንበዲ ብቻ እኔ ሌጀንድ ነኝ፣ የሁሉም አናት ነኝ። ይሄንን ሁሉ በቃ ማለት ብዙ ሺህ ሰዎች ሳይናገሩ የሚረዱ አሉ። ብዙ ሰዎች በሚሊየን የሚቆጠር ነገር እየረዱ የሚያግዙ ሰዎች አሉ አሁን እንዳለ ትኩረቱ በቃ ኢትዮጵያ ውስጥ ያለው ወይም ቲክቶክ ላይ ያለው እርዳታ ሁሉ በአንድ ሰው እንደሚደረግ እየታሰበ ነው ነው። በሚሊየን የሚቆጠሩ አንድ ብርም የሰጠ ሰው ካለው ጉድለት ላይ ነው የሚሰጠው። ማወቅ ያለብን አንድ ብርም የሚሰጥ ሰው ካለው ጉድለት ላይ ነው የሚሰጠው። በሚሊየን ስለሆነ አይደለም የምንፈልገው፣ ልቡን ነው። አይደለም ብር መስጠት ታብታብ የሚያደርግ ሰው ራሱ ቀና ልቡን ያሳያል። ቢኖረው ኖሮ ሊያደርግ ይችላል። በዚህ ልክ ነው መሆን ያለበት የሆነ ነገር ስንሰጥ እንትን መሆን የለበትም። ያው መጽሐፍ ቅዱስ የምናውቅ ከሆነ እግዚአብሔር ነው የልብን የሚያየው። በስውር የሰጣችሁት በገሃድ ምላሹን ከእግዚአብሔር ነው የምጠብቁት እንጂ ከሰው አይደለም። ሶ እንትን አይደለም በቃ ፌር አይደለም ይሄ ሁሉንም ነገር እኔን ያደረግኩት ማስረዳት ለምን አልፈለገ የተበላው ብር ይሄ ነው፣ በዚህ አካውንት የገባው ይሄን ሰውዬ ይፈልጋሉ ብሎ ስም መጠራት አለበት እንዳለ። በደሃ ላይ መዝመት ወር ደግሞ እዚህ ላይ መልካም ስራ የሚሰሩት ላይ መዝመት አይደለም። በቃ ይሄ የተባለ ግለሰብ አይደለም በቃ ይሄ የተባለ ግለሰብ በዚህ በዚህ አካውንት እንደዚህ አይነት ብር ልኬለት አላሳወቀኝም፣ ይሄ መረጃ ነው ብሎ ያንን ነው መለጠፍ ያለበት፣ መጠየቅም ያለበት ማስተራብነትም ምላሽ ሰጥቷል። በዚህ አጋጣሚ የቦረን አድርግ ውጭ ሀገር ነበር ለማስተራብነት እኔም ካሰባሰብነው ላይ በተለያየ መንገድ ብድሮች ልከን በስነ ስርዓት አድርሶልን ቪዲዮ ልኮልናል። ላይቭም ደግሞ ገብተን ኦረዲ ቀጥታ ሲረዳቸው ያሳየን ቪዲዮም ዶክመንትም አለ እኛ ጋር ማለት ነው። ምንድን ነው መሆን ያለበት የሚጠየቅ ከሆነ በጀነረል በእዚህም እዛ መነካካት ካልሆነ ተስፋዬ ክንፈ ተስፋዬ ክንፈ በዚህ በዚህ ቀን የሰጠሁህን ነገር የት አደረግከው? ይሄንን ጠቅቁልኝ ነው መባል ያለበት። ግራ ተጋባን። ስለዚህ ይሄ ልክ አይደለም። ሶ አሁንም የምነግራችሁ ምንድን ነው ጥያቄ መጠየቅ ትጠየቃላችሁ ብሎ እንግዲህ ቴዲ ሀዋሳ ቪዲዮ ሰርቷል። በተቻለው መጠን አፍጥኖ እኔን እንዲጠይቀኝ መልእክት አስቀምጭለታለሁ። የምትጠየቀው እሱ ቤት ከሆነ ነው የሚጠይቀኝ እሱ ቤት ከሆነ ነው በክብር ከዛ ውጪ እኔም ላይቭ ስትሪመር ነኝ። በራሴ ቤት የፈለግኩትን ሀሳብ የፈለኩትን ጥያቄ የሚጠይቀኝ ሰው እያስገባው በክብር አስተናግጄ መጠየቅ እችላለሁ፣ ጥያቄ ካለ ማለት ነው። ሶ ከዛ ውጭ ማንም ቤት ሄጄ መጠየቅ አልፈልግም። ከዛ ውጭ ማንም ቤት ሄጄ መጠየቅ አልፈልግም። ሰው ከተቻለ ቴዲ አዋሳ ቤትህን ከፍተህ መጠየቅ ያለብህን ነገር አስቀድመህ እኔን ብጠይቀኝና ብጠይቀኝና ህዝቡ ጥርት ያለ ነገር ቢኖረው መብላትም መጠጣትም መቸገር የለብንም የለም፣ የለብንም ሰው የምንበላም። በቃ የሆነ ቪዲዮም ስታይ እንበሉበት የሆነ ዘንጠንም ስንታይ እንትን አደረጉበት ሳይሆን በተጨባጭ መጥቶ መጥራት ያለበት ነገር መጥራት አለበት። ከዛ ውጭ ኤኒ ኤኒ ጥያቄ ያለው ሰው አሁን ገብቶ እኔን መጠየቅ ይችላል። ኤኒ ጥያቄ አሁንም እነዚህ ነገሮች ካልጠሩ በስተቀር ስራዎችን እንዳንሰራ ወደ ኋላ። ምን ቴዲ ቤት ተብለዋል? ኦኬ፣ ያ ቴዲ ቤት ከሆነ በደስታ ሄዳለሁ። አዎ፣ ቴዲ ቤት ከሆነ በደስታ ሄዳለሁ። ማንኛውም ሰው የሚፈልገውን ጥያቄ እዛ ይጠይቀኝ፣ በየትኛውም መልኩ በየትኛውም መልኩ። ሰው በክብር እንደዛ ጥያቄ ጠይቁኝ። እሺ፣ ሚኪ ኮመንት ላይ ስራህ ምንድን ነው? ኦኬ፣ ስራህ ምንድን ነው ለምትሉኝ ሰዎች እኔ እንግዲህ ከአውስትራሊያ ነው የመጣሁት። አስር ዓመት አውስትራሊያ ኖር ያለው ትራክ ድራይቨር ነኝ። ወደ ታች ቪዲዮዎችን ወርዳችሁ ካያችሁ የኔን የኑሮ ስታተስ ታውቁታላችሁ ማለት ነው። ብዙ ስራዎች እሰራለሁ። ሎሚ ኢንተርቴንመንት የተሰኘ የሙዚቃ የፊልም ኢንዱስትሪ ውስጥ ባለቤት ነኝ። ታቦርቲዉድ የተሰኘ መንፈሳዊ መዝሙር ቻናል አለኝ፣ የዛ ባለቤት ነኝ። ፊልሞች የገዛን የምንሸጥባቸው ወይም የአማርኛ ፊልሞች ኤሊያና ኢንተርቴንመንት የሚል የዩቲዩብ ቻናሎችም አሉን። በጋራ ምንሰራቸው የእኛ ዴሊቨሪ የተሰኘ አዋሳ ላይ የሚሰራ የዴሊቨሪ ስራ ድርጅት 50 ፐርሰንት ወይም 50 ፐርሰንት ሼር ሆልደር ነኝ። በትምህርቴ በማኔጅመንት ድግሪ ያለኝ፣ በቲያትሪካል አርት ድግሪ ያለኝ፣ በአግሪካልቸር ዲፕሎማ ያለኝ፣ በፕላን ሳይንት አኒሜሽን እና ቪዲዮ ግራፊክስ ዲፕሎማ እዚህ ኢትዮጵያ ውስጥ የተማርኩት፣ እንደዚሁም ውጭ ላይ ደግሞ ያን ነው አፕግሬድ ያደረግኩት ባለሙያ ነኝ። በእውቀት እንደዚህ ነኝ። ከዛ ውጭ የተለያዩ ሰዎች ዩቲዩብ ቻናሎቻቸውን ማኔጅ አደርጋለሁ። ከዛ ማኔጅ ሳደርግላቸው የማገኘው የራሴ ገቢ አለኝ። ሶ በዚህ ልክ የእኔ ደረጃ ይሄ ነው። ምናልባትም የፊልም ባለሙያ ነኝ ኢትዮጵያ ውስጥ ያለው ከአራት ፊልሞች በላይ ፕሮዲውስ አድርጌ ዳይሬክት አድርጋለሁ። ከሰባት መቶና ከስምንት መቶ በላይ የፊልም ተዋናይ አሁን ፌመስ ሆኖ መታዩቸውን በአንድም በሌላ መንገድ እኔ አስተምሬያቸው እዚህ የደረሱ ብዙ ጀግና ልጆች አሉ። ተስፋ አበበ ወይም ክብር ዶክተር አርቲስት ተስፋ ያበበ ፋዘር ቤት ከሰባት ዓመት አመት በላይ ብዙ ተማሪዎችን በነፃ ሳስተምር የነበርኩ እንደዚሁም በጸረ ኤድስ ክበብ ገና ከክፍለ ሀገር ካሰበ ተፈሪ ስመጣ ወይም ከጭሮ ስመጣ ብሌን ጸረ ኤድስ ክበብ የሚባል በኦሮሚያ ደረጃ አንደኛ ወጥቶ የተሸለመ እጅግ ትልቅ እንቅስቃሴ እያደረገ መልካም ስራ የሚሰራ ትልቅ ተቋም ውስጥ ከ60 በላይ ትሬኒንጎችን ወስጄ ሰርተፊኬቶች ያሉኝ በብዙ መንገድ ከሰዎች ጋር በፍቅር እና በሳቅ የተዋሃዱ ጊዜያቶችን እያሳለፉ በቁም ነገር ቦታ ላይ ቁም ነገረኛ ለተቸገረ ሰው ካለኝ የማካፈል ጊዜን የምሰጥ ይህንን እመስላለሁኝ ማለት ነው። ከዛ ውጪ ከአመት በፊት ነው እንግዲህ ወደ ከአመት በፊት ነው እንግዲህ ወደ ኢትዮጵያ የመጣሁት። ዜግነቴ አውስትራሊያዊ ነው። እንደምታዩት በየሎ ካርድ ነው ኢትዮጵያ ውስጥ የምኖረው በየሎካርድ ነው ኢትዮጵያ ውስጥ የምኖረው። ወደዚህ ስመጣ ወደ ኢትዮጵያ ስመጣ ለመጀመሪያ ለመምጣት ትልቅ ምክንያት የነበረኝ የወንድም ካሊድ ፋውንዴሽን አደጋ ላይ ስለነበረ ድርጅቱ የሕዝብ ስለሆነ መቋቋም አሮና የወንድም የወንዴት ና ድርጅቱ መቋቋም ስላለበትና ችግሩ ስለነበረ ከመምጫዬ ቀደም ብዬ ወደ አዲስ አበባ መጥቼ ለአራት ወራቶች ወንድም ካሊድ ፋውንዴሽንን አሁን ያለበት ደረጃ እንዲደርስ በምችለው አቅም ወንድሜን እያገዝኩ በጋራ የጉልበት ስራ እየሰራሁ እዛው ግቢ አብሬው እየኖርኩ ብዙ ነገሮችን በማስተካከል ረገድ ወንድሜን ሳግዘው ነበር። ከዛ በኋላ የተሻለ ነገር ለመስራት መንገዶችን ለማስተካከል ደግሞ አረብ ሀገር ላይ ብዙ ችግሮችን ስለማይ ይህንን ጀጎል የተባለውን ህጋዊ በመንግስት እውቅና ያለው ላይሰንስድ የሆነ ተቋማትን እዚህ ኢትዮጵያ ለመክፈት በቅቻለሁ ማለት ነው። ሶ ይሄ የምታዩት የዚህ ፊልም ማህበራት ሰርተፊኬታችን ነው። ይሄ ደግሞ የንግድ ፍቃዱ ነው። ህጋዊ የሆኑ በነገራችን ላይ ለምን ጠየቁ ጠቀው ጥያቄ ስለ ጀጎል በተለይ ስለ ጀጎል በተለይ ቲክቶክ ላይ መመለስ ግዴታ ኖሮብን አይደለም ስለ ጀጎል ቲክቶክ ላይ መመለስ ግዴታ ኖሮብን አይደለም። የምንመልሰው በጀጎል እንደዚህ ነው፣ በጀጎል እንደዚህ ነው ለሚለው ስራችን ግን አረብ ላይ ስላለ እህቶችና ወንድሞች ጥርት ያለ ነገር እንዲደርሳቸው ስለምንፈልግ ነው እንጂ ኦዲት የምንደረገው በሀገር ውስጥ ነው። ህጋዊንን ግለሰብ አይደለም ተቋም ነው፣ በቦርድ የሚተዳደር ድጅ ድርጅት ነው ጀጎል። እኔ የድርጅቱ ስራ አስኪያጅ ነኝ፣ መስራች ነኝ። ከዛ ውጪ መንግስት ኦዲት የሚያደርገው የራሱን ጊዜ ጠብቆ ቼክ የሚደረግበት ተጠያቂም ከሆነ ላይሰንሱ የሚነጠቅበትና ስራው የሚታገድበት ሲስተም ያለው እዚህ ሀገር ላይ ነው ስል በዛ ልክ ነው የምንሰራው፣ ተጠያቂ ሆነን ነው። ከዛ ውጪ ጀጎል ላይ ሲቀላቀሉ ማንኛውም ሰው በፍቃደኝነት ነው የሚገባው። መታወቂያዎች አይዲ ይኖራቸዋል። ማንኛውም አባል መሆኑ የፈለገ ሰው ሁሉ አባል ይሆናል። አገልግሎት የሚያገኘው በነፃ ነው። እኔ ላይቭ ላይ ስመጣ አስገቡን፣ ችግር ላይ ነኝ የሚል ሰው ነው ማስገባው። አስገብቼ ምን ሆን ሽቴ በየቀኑ ታያላችሁ አይደል? እንደዚህ እንደዚህ ሆንኩ፣ ማነሽ ስምሽን፣ የምሰራውን ነገር በፋይል አድርጋለሁ። ከጀጎል ስራዎች አንዱ ሚዲያና የማንቃት ስራ የመስራት ግንዛቤ መስጠት አንዱ ካታጎሪ ነው። አራት ነገሮች ላይ ይሰራል በጤና በህግ በሚዲያ እንደዚሁም ደግሞ ራስ በማቋቋምና በተለያዩ ስልጠናዎች ወደ መስመር የሚገቡበት ነገር ላይ ይሰራል። በሚዲያው ረገድ እንግዲህ ስንቱን እንዳነቃን እንዳትበሉ ተጠንቀቁ፣ እያለን ከሌባ ጋር እንደምንተናነቅ ታውቃላችሁ። ችግር ላይ ያሉ ተበላን የሚል ወቶቻችንን እያዳምጥን ለማስመለስ የምንጥረውን ነገር ታውቃላችሁ። በቤተሰቦቻቸው በተለያየ መንገድ በፍቅረኞቻቸው የተዘረፉ ብዙ ሰዎችን ብር ለማስመለስና ንብረታቸውን ለማስመለስ ስንተጋ ታውቃላችሁ ማለት ነው። ሶ እኛ ጋር ጀጎል አባል መሆን የሚፈልግ ሰው ማንኛውም ሰው በፈቃደኝነት አባል መሆን ይችላል። ምንም ነገር ክፍያ የለውም። ነገር ግን አባል ስትሆኑ አባል በፍላጎት ስትሆኑ አባል በፍላጎት ይሆናል በሚል ማንኛውም ዓለም ላይ ያለ ሰው በተለያየ መንገድ አባል መሆን ይችላል። በተለያየ መንገድ ማለት ነው አንድ ሺ ሶስት ሺ አምስት ሺ አስር ሺህ እና ከዛ በላይ ማንኛውም ሰው በግለሰብም ሆነ በተቋም ድርጅት ውስጥ ተቀላቅሎ አባል መሆን ይችላል። የኢትዮጵያ 1 ሺህ ብር 3 ሺህ ብር 5 ሺህ ብር አስር ሺህ ብር እንደዚሁም ከዛ በላይ ተቋም ሲሆን ለምሳሌ ለዚህ በጎል ጀጎል እርዳታ መስጠት ፈልጋለሁ የሚል አንድ ባንክ 500 ሺህ ብር ሊሰጠን ይችላል። ስለዚህ ብሩን ሲሰጠን ከሲቪል ማህበራት በኮድ የወጣ በቁጥር የወጣ ዶክመንት አለ የምንቀበልበት ሪሲት የምንቀበልበት ገቢ ሲያደርግ ትራንስፈር የሚደረግበት በቼክ ነው የሚንቀሳቀሰው። ቼኩ የሚንቀሳቀሰው በአንድ ግለሰብ አይደለም፣ በሁለት ግለሰብ ነው። እያንዳንዱ ኦዲት ይደረጋል ማለት ነው። ሶ በዛ ልክ ስራዎችን እንሰራለን ማለት ነው። ሌላኛው ነገር አብዛኛውን ጊዜ ቲክቶክ ላይ የምንሆነው ችግሩ አክቲቭሊ የሚደርሰው አረብ ሀገር ላይቭ ላይ ስለሆነ ነው ላይቭ ላይ ስለሆነ ነው ላይቭ ላይ ስለሆነ ነው። ልሞት ነው ድረሱልኝ የሚል ድምፅን ቲክቶክ ላይ ካልገባው እህቴ ልረዳት አልችልም። ቲቃማይ የተበላሸ አስር ቀን ቀረኝ፣ እባካችሁ የሚያክሰው እርዱኝ የምትለውን ጥያቄ መመለስ ላይቭ ላይ መግባት አለብኝ። ቲክቶክ ላይ መግባት አለብኝ። ታምም ያለው ወደ ሀገር ያስገቡኝ የምትለው እህቴ ቲክቶክ ላይ መግባት አለብኝ። ጥርስ ፊልተር ነው። ፍንጭቱ የት ገባ? መብሮቅ ወንድምህ ያኔ ዴንታል ክሊኒክ እንደዚህ ውብ አድርጎ ጥርሴን እንትን ብሎታል እና ያኔ ላይ ነው ችግሮቻቸውን፣ ለምሳሌ ችግር ውስጥ ሆናችሁ አረብ ሀገር ላይ አደጋ ደርሶባችሁ በማታውቁት ነገር ሕይወታቸው ያለፉ ልጆች አሉ አይደል። ትላንትና ከትላንትና መሲ ጠራችኝ። ቡታ ጋዝ ፈነዳባት፣ ሲሊንደር የፈነዳባት ልጅ 15 ቀኗ ነው አይደል? በዚህ በ15 ቀን ስትታከም ነበር፣ ሕይወቷ አለፈ። እዚህ አዲስ አበባ ምን እንደሚደረግ ማያውቁ ብዙ ሰዎች አሉ። ዛሬ በእንደዚህ አይነት ኬስ ሁለት ሰዎች አስተናግጄን ነው ያልኩት። እዚህ ቢሮ መጥተው የሚያደርጉትን የሚያሟሉትን ነገር ጨር አልሼ ተደዋውዬ ያለውን ነገር ፊክስ ሼ ተደዋውዬ ያለውን ነገር ፊክስ አድርገናል። ባለፈው ራሱን ያጠፋው ልጅ ኦረዲ እሁድ ጠዋት ቤተሰቧ እስክሬኑን ተቀብሏል። በሬሳ ስም የሚነገድባቸው ብለው ስም ሲሰጧችሁ፣ እሺ ማን ያምጣቸው እነዛን ሰዎች በሬሳ ስም ምንድን ነው የተነገደው? ማምጣታችን ተቀብለን በክብር ቤተሰቦቻችንን ተቀብለን አብረን አስተዛዝነን ለሀገራቸው አፈር ማብቃታችን ምንድን ነው ተነገደ ሲባል፣ ምንድን ነው የሚለውን ነገር መጠየቅ መቻል አለባችሁ። ምንድን ነው መነገድን ሶም ያነሳቸው? መቅረት አለበት፣ አያስፈልጋቸውም። ኢንተርናሽናል እድር፣ እንደዛማ ቢሆን አሪፍ ነበር። ኢንተርናሽናል እድር ቢኖራቸው፣ እናንተንም አይለማመጣችሁም ነበር እኮ ቢገባቸው እኮ ለሰዎች የሚያደርጉትን ለማይመለከታቸውን ነገር ብራቸው የሚጨርሱበትን ለራሳቸው ቢያደርጉት እኮ፣ እህቶቼ ዛሬ ነግተው ዛሬ ሰው ፊት አይወድቁም። ዛሬ የሚያነሳቸው አያጡም። ዛሬ ኤጣማ ለማሳደስ በሯን ዘግታ ምታለቅስ ፈጣሪዋ የምትለምን ዛሬ ነገ ተይዛለሁ ብላ የምትሳቀቅ ብዙ እህት አለች፣ ልጆቿን የምታስተዳድር፣ ቤተሰቦቿን የምታስተዳድር፣ መከራ ውስጥ ያለች። በዚህ አጋጣሚ ፍዮሬ አዲስ አካውንት እኔ አልከፈትኩም። አንድና አንድ ያለኝ ይሄ ብቻ ነው። እሺ ቤተሰቦች አንድና አንድ ያለኝ ቲክቶክ አካውንት ይሄ ብቻ ነው። አንድ ስምንት ሺህ ተከታይ ያለው የኔን ቪዲዮዎች እንዳለ ወስዶ የሚለጥፍ አካውንት አለ። እሱ የኔ አይደለም። ቪዲዮም ሰርቻለሁ ቪዲዮም ሰርቻለሁ፣ ሰው ሼር አድርጉልኝ። ስለዚህ የኔ አካውንት ይሄና ይሄ ብቻ ነው። በውስጥ እኔ እንደዚህ ብር ላኩ ብዬ አካውንት ልኬም አላውቅም። ፊት ለፊት አካውንት ለሚጠይቀኝ ሰው ጀጎል ላይ ሲቀላቀል፣ ቀጥታ ፕሮፋይል የስር ባለው የጀጎል ቻሪቴብል አካውንት አስገቡ ነገር እርዳታም የሆነ ብር የሚገባው ጀጎል አካውንት ነው ኦዲት ስለሚደረግ ፕሮፋይል ይሰራልላችሁ ከዛ ውጪ የረዳሁትንም ሰው አካውንት በውስጥ አልክም በውስጥም ገብቼ እኔ ብዙ አውርቼ አላውቅም ስፔሻል ማወራቸው የማውቃቸው ሰዎች ካልሆኑ በስተቀር በውስጥ ገብቼ ይሄን አካውንቱ ብር ላኩ የሚባል ነገር እጄም ጽፎ አያውቅም እጄም ጽፎ አያውቅም ያ ተስፍሽ ጥርስ በረከት ይድረስ ዮሃና ሶ እኛ ከተዘጋብንም በፊት ለፊት መተን ነው ፎሎ አድርጉን፣ ምንለው። ከዛ ውጪ ስካሚንግ ያደረጓችሁ ነው፣ በእኛ ስም እንትል እያደረጉ ነው ያሉት። ስለዚህ እኔ የቲክቶክ አካውንት ይሄ ብቻ ነው ያለኝ። እና እህቶቼ በተለይ ችግር ውስጥ ያላችሁ፣ የአረብ ሀገርን ሙቀት፣ የአረብ ሀገርን ልፋት፣ የእድሜያችሁን መጠን፣ የችግራችሁን መጠን ሶስት አመት ሙሉ ቁጭ ብለን እንግዲህ እንተዋወቃለን ችግሮቻችሁን ስንሰማ ዓለም ያውቋል። ችግሮቻችሁን በነገራችን ላይ ከችግሮቻችሁ የሚያወጣችሁ ሳይሆን የሚሳለቅባችሁ ስለበዛ ነው። እርግጠኛ ሆኜ የምነግራችሁ አረብ ሀገር፣ የሚተባበሩ ልጆች ካሉ ቢሳሳቱም ደግፏቸው። አንደኛ ከራሳቸው ጊዜ ላይ ቀንሰው እየተባበሯችሁ ያላችሁ ሰዎችን እንደ ቤተሰብ እዩአቸው። ቤተሰብ ሲሳሳት ለምሳሌ እህትህ የሆነ ነገር ብታጠፋ እንትን አትልም አይደል? ገበናዋን ትሸፍናለህ፣ አታዋረዳትም። ወንድም የሆነ ነገር ቢሳሳት በቀደም ለት አሁን ሀቡ ቤት ሙኒትና ያ ልጅ ሲነጋገሩ እንዴት ደስ እንደሚሉ አይታችኋል። እሱም ጥፋቱን ያምናል፣ እሷም የሆነ ነገር ትናገራለች። ከዛ እንዲያረግ ያለው እንዲያረግ ያለው እናንተ ካላችሁኝ እሺ። ዩሲ ይሄ ስፕሪትን ሰይጣን አይወደውም። ይህንን ስፕሪት ሰይጣን አይወደውም። በነገራችን ላይ በሚሊየን የሚቆጠሩ ብሮች ትራንዛክሽን ይከናወናሉ፣ በህገወጥ ደላሎች ምክንያት አስቡት። አንድ ሰው 400ሺ እና 600ሺ ብር ከፍዬ የመጣሁት ችግር ላይ የወደኩት የሚላችሁ ሰው ያ ሰው አስር ሰዎችን ቢልክስ ሚሊየነር ሆነ። ተስፍሽ ወንድሜ፣ እባክህ የሆነ የተቸገረ ልጅ አለ፣ ያው እራክህ በናትህ፣ አረብ ሀገር ከሆነ እናግዛቸዋለን ፍቃድ ያለን አሁን አረብ ሀገርና ደቡብ አፍሪካ ላሉ ወገኖቻችን ብቻ ነው። የሆነ የተቸገረ ልጅ አለ የአውራ ክበናት ተስፍሽ ድርኩን አረብ ሀገር ከሆነ እናግዛችኋለን። ምንም ችግር የለውም። በምንችለው አቅም በርከን የት አለ ሰው እናስገባለን። ችግር የለውም። ስለዚህ በዛ ልክ ነው መሆን ያለበት እና ለማንኛውም ቴዲያ ሐዋሳው ቤት ባለው ነገር ላይ ስንጠየቅ ለመጠየቅ ዜጎቹ ነኝ። ያው ሰሞኑን ግርግር ያለው ብር አጭበርባሪዎች ናቸው እርዳታ የሚሰበስቡ ልጆች ሌባ ናቸው ነው አይደለ? ቀጥታና ቀጥታ ማስረጃ ይዞ መጥቶ በዚህ በዚህ አካውንት እንደዚህ እንደዚህ፣ ፎከስ ማድረግ ምፈልገው እዛ ላይ ነው። በየትኛውም መልኩ እኔ ቴዲ ጋር ስገባ ተስፋዬ በእርዳታ ስም ይህንን ብር ልኬለት፣ ወር ደግሞ እንደዚህ ባደረገው ነገር እንደዚህ አድርጎ ለዚህ ለዚህ ተጠያቂ እንዲሆንልኝ ፈልጋለሁ የሚለውን ሰው ብቻ ነው ማስተናግደው። ዛም ከዛ ውጭ ቤቴ ክፍት ስለሆነ ማንኛውም ሰው እንትን ስለሆነ ማለት ነው። ቡሩ ካረጋ፣ እሺ እኔ አረብ ሀገር፣ ነኛ ያስገባኝ ችግር የለውም።